ውድ ቤተሰቦቼ እና በውስ የብዛችሁን ጥያቄ መመለስ ስላልቻልኩ ነው በጣም ይቅርታ ማለት ነው። እና ጥያቄያችሁ ሁሉ እኔ ራሱ ግራ እያጋባኝ ነው እውነት ለመናገር ማለት ነው። ነገር ግን እዚህ ጋር ሩታ በመጀመሪያ ደረጃ እሱን እንደዚህ ሴት ባሰጠው እንደዚህ ነገር አያደርግም ነበር። አሁን ፍቅር ቢይዘውስ እያላችሁ ነው ማለት ነው። አሰላሙ አሊኩም ወራመቱላ ወበረካቱ ውድ ቤተሰቦች ሰላም ሰላም ብያለሁ። እንደያላችሁ በሰላማችሁ በዘዘት ተረፍረፍ እይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምታበረታቱኝ ከልብ አመሰግናለሁ። እና ውድ ቤተሰቦቼ አብርሽ እውነት ትላንትና ያለቀሰ መስሏችሁ ብዙዎቹ በጣም አነጋጋሪ ያደርጋችኋል ማለት ነው። ይህንን ነገር አልቅሱ አይደለም እውነት ለመናገር ማለት ነው። ማስመሰል ያቀበታል። እኔ ስለሱ ማውራት አይደለም ነገር ግን አንዳንዴ የራሳችሁ ሴት ሆናችሁ ለትዳራችሁ ዋጋ የምትከፍሉ ሰዎች አላችሁ ብዬ አስባለሁ። እና ሩታም ደግሞ ለዛ ለትዳርዋ ነው ዋጋ የምትከፍለው ማለት ነው። እንጂ ሩታ ከዚህ ስራ መውጣት አቅቷት አይደለም። ይህን ነገር መተው አቅቷት አይደለም። አብርሽንም መተው አቅቷት አይደለም። አንዳንዴ ለሰውም ልጅ ተረዱ ማለት ነው። ሲቀጥል በጣም ያናደደኝ ነገር ቢኖር እናንተ ሩታ ናት ለዚህ ያደረሰችው ብላችሁ የምትፈርዱ ሰዎች ማለት ነው። እስቲ ሩታ በዚህ ትዳር ውስጥ ማለት ነው ስንት ጊዜ ለፍታለች? ስንት ጊዜ ተናግራለች? ከመጀመሪያ ጀምሮ የመጡ ሴቶች የሩታን ጥፊ ያልቀመሱ አሉ እንዴ? እና አብርሽን ደግሞ እሱ መመለስ ማይችለው ቃላት ሩታ ተናግራ፣ ይሄንን ነገር በህይወትህ ይቅርብህ ብላ ተናግራ አታውቅም። ሩታ ስንት ነገር ብላለች፣ ስንት ነገር ተናግራለች። ሞር በሄርሚላ ህይወት ማለት ነው አዎ ሩታ በመጀመሪያ ደረጃ የወረ የሰውን ወሬ ሰምታ የሆነ ስህተቱ ሰርታ ነበር አይደል? ከዛ ስህተቷ ተመልሳ መጥታ ይቅርታ ጠይቃለች። አልጠየቀችም? ይቅርታ እኮ ጠይቃለች። አትሂድ በቃ የትም ሀገር የሆነ ሀገር ሲሄድ ራሱ ልጅህን እንኳን አስብ ሌላ ቢቀር ብላ ተናግራለች። አልተናገረችም? እና ሩታ ማለት ለትዳርዋ በጣም ለፍታለች፣ በጣም እደክማለች ማለት ነው። አብርሽ ሄርሚላ ቢያገባትስ የሆነ ነገር ቢፈጠርስ? ያግባት፣ ምን ችግር አለው? ምንም ችግር የለውም እኮ እንዴ። የሰው ልጅ እኮ በአንድ ሰው ተፈጥሮ ነው እንዴ? ሩታ በአብርሽ ህይወት ብቻ ነው የተፈጠረችው? ለአብርሽ ብቻ ልትሆኝ ነው ብላ ተጽፎባታል እንዴ? ወይስ ተነቅዛለች? የቱ ጋርዋ ነው የተነቀዘው ማለት ነው? በቃ ህይወት ይቀጥላል። ህይወቱ እኮ ማይቀጥል ነገር የለም እዚች ምድር ላይ። በሞት ብቻ የተለየ ሰው ነው እንጂ ህይወቱ ማይቀጥለው ሌላ፣ ሁሉም ነገር ይቀየራል፣ ሁሉም ነገር ይቀጥላል ማለት ነው። እውነት እኔ መናገር አልፈለግኩም ነበር። እንደውም ሩታ በእንደዚህ አይነት ህይወት ከመጨማላለቅ፣ ሁሌም በውሸት ሁሌም በድራማ ሁሌም በማስመሰል ከመኖር እንዴ ማንነቷን ይዘው ቁጭ ብትል ይሻላታል። በቃ ልጅ አላት ወለደች፣ ደግሞ ሸበላ ናት፣ ምን ያንሳታል? ነገ ካብርሽ እየተሻለ ነው የምታገባው እና ለዚህም የሚያዘናቸው ሰዎች አላችሁ እኔ የዘኑ ማተዘኑ እውነት አንዳንዴ ለእውነት ቆሙ ምክንያቱም ሩታ ትዳሩን ስለምትፈልገው ቤቱን ስለምትፈልገው ትዳሯን ዋጋ ስለምትከፍልበት ነው ይህን ሁሉ ምትሆን ማለት ነው ይህንን ነገር ማናችንም እናደርገዋለን እውነቴ ነው ምላችሁ እኔ በሩታ ቦታ ብሆን ለትዳሬ እንደዚህ ዋጋ እከፍልለታለሁ ምክንያቱም ትዳሬና ቤቴን ስለምፈልገው ባሌን ስለምፈልገው ነገር ግን ባሌ ቦታ ካልሰጠው ለትዳሬ ከላለ ማንኛውም ሴት ከኔ በተጣላ ሰዓት ሴት ጎትቶ ካመጣብኝ መጨረሻ ሊመረኝ ይችላል። ሩታም መሯት ይሆናል እንዴ። እስቲ ወላሂ ነው የምላችሁ፣ ከምሬ ነው የምላችሁ። እንደ ሩታ ሆናችሁ ማለት ነው፣ በሩታ ቦታ ቆማችሁ አስቡት ማለት ነው። እሺ፣ ሌላው ነገር ይቅርና ማለት ነው። ትላንትና ሄርሚላ ያመጣችው ጥያቄ ማለት ነው፣ ሄርሚላ ነበር ማምጣት የነበረበት ወይስ ይህንን ጥያቄ አብርሽ ነበረ ማምጣት የነበረበት? አብርሽ ነበረኮ በመጀመሪያ ደረጃ እኔ ባለትዳር ነኝ፣ በቃ እህቴ ይብቃሽ አንቺን ባለሽበት እኔ ባለውበት ብሎ ማስመለስ የምችለው አብርሽ ነው እንጂ ሄርሚላት አይደለችም እኮ ሞር ሄርሚላ ራሷን ዝቅ አድርጋ በቃ ከህይወትህ ልውጣ ስትለው እያያችሁት ነው እያለቀሰ ነው እንዴ ዝሙትን ከላስ ተላለፍኩ ብሎ የሚያለቅስ ወንድ እኔ የመጀመሪያ ወንድ አብርሽን አየሁኝ ከምሬ ነው ሙላችሁ እኔ ቪዲዮ መስራት አንዳንዴ በጣም ነው የሚያስጠላኝ ነገር ግን ለምን እንደሆነ አላውቅም የሆነ ሩታን ባልሆነ ነገር ስታነሷት ስትጥሏት፣ የሆነ ያላቅም እንዴት እንደሚያደርገኝ ማለት ነው። በጣም እናደዳለው። ምክንያቱም ስታረግም ኦኬ እናውራ፣ ሳታረግም እሷን ስም የምታጠፉ ነገር ነው የሚገርመኝ። በተለይ ሴቶች ማለት ነው። እስቲ ባካችሁ ማለት ነው። አንዳንድ ቁጭ ብላችሁ ስለ ራሳችሁ አስቡ። የእናንተ ትዳር ቢሆን፣ የእናንተ ቤት ቢሆን፣ የእናንተ ባል ቢሆን በሩታ ቦታ ምን አርጋችሁ በምን አይነት ውሳኔ ትሸኙታላችሁ? እውነት ማሻላ ሩታ እኮ በጣም ጠንካራ ልጅ ናት፣ ጎበዝ ልጅ ናት። እኔ አብዳለሁ እንዴ እንደዚህ አይነት ህይወት ከአንድም ሁለትም እኮ ነው፣ ከሁለትም ሶስት ሲደጋግም። ማለት እኔ እንጃ እናንተ እንዴት እንደምታስቡት ማለት ነው። ይህንን ነገር ትላንትና አብረሽ እንሂድና ሩታን እናስፈቅድ ከዛም በኋላ አብረሽኝ ትሆኛለሽ ያላትም ለምን እንደሆነ ታውቃላችሁ? ሩታን ለማስጠውቀር፣ ሩታ ክፉ ናት ለማስባል ወይም ደግሞ ሩታ ሺሼም ይዟት ምናምን ነገር እሺ፣ በቃ አብራችሁ ሆኖ አብራችሁ ቪዲዮ ስሩ ብትለው እንኳን ኦዲንስ ምንድን ነው የሚለው፣ ራሷ ፈቅዳ ስለሆነ እንደፈለገ ያደርጋት፣ ይርገጣት፣ የፈለገ ሴት አምጥቶ እንትን ይበላት። እና እሷ ማስቆም አትችልም ነበር። ይህንን ነገር ነው የፈለገው አብርሽ ማለት ነው። የአብርሽ ዘዴ አልገባችሁም ማለት ነው። ምክንያቱም ሩታ እንድትወጥቅ ነው የሚፈልገው ማለት ነው። ሆነ ብሎ ሩታ ጋር የሆነ መጥፎ ነገር እንዲገኝ ነው የሚፈልገው ማለት ነው። እኔ እንደዚህ አይነት ባል አይቼ አላውቅም። እውነቴ ነው ምላችሁ። ክፉን ባል አለ ማያስብ ማይጨነቅ ባል አለ ይባላል። ነገር ግን እኔ እንደ አብርሽ ባል አይቼ አላውቅም። እውነቴ ነው ምላችሁ። ሚስቱን ሲነሳለት ኮዴን ስጦርነት ይዛል ሚስቱ ጥሩም ነገር ስሰራ ይቀናል። ጥሩም ከፍም ብላ ስታገኛት ይቀናባታል። እኔ አላቅም እውነት ነው ምላችሁ። በአሁን ሰዓት እንኳን እንደውም አልሐምዱሊላህ በሉ። እውነት በስንት አንዱ ነው ክፉ የሆነ ሰው ነው እንጂ ቅናት ራሱ የለም። ሁሉም ተዋዶ ተፈቅሮ የሚኖር ነው ያለው ማለት ነው። ነገር ግን እኔ አላቅም የአብርሽ አስተሳሰብ እንዴት እንደሆነ፣ ምን እንደሚያስብ ማለት ነው። በነገራችን ላይ አንድ ነገር ልንገራችሁ ነው ማለት ነው። ሩታ ለዚህ ደረጃ ትደርሳለች አላለም ነበር አብርሽ ማለት ነው። ለምን ብትሉኝ ማለት ነው። ማንኛውም ሴት ያመጣትን ሴት ሚዲያ ላይ ተወዳጅነት አላገኘችም። እንደ ሩታ የሆነች የለም። ሩታን ግን እውነቴን ነው የምላችኋለሁ። የሰውን ፍቅር ይስጠን፣ የሰውን መውደድ ይስጠን። የሰው ፍቅር አላት፣ የሰውን መውደድ አላት። ይሄ ማይከዳ ነገር ነው። የፈለገም ነገር ክፉም ነገር ብታረግ፣ እንደው እንበልና መጥፎም ነገር ብሰራ፣ በመጥፎም በደግም ኦዲየንስዎቿ በጣም ነው የሚወዷት በጣም የሰው ፍቅር በጣም ነው ያላት። እና አብርሽ የተጠቀመበት ዘዴ ይሄንን ነበረ። ሩታ ለዚህ ደረጃ ትደርሳለች በጭራሽ ብሎ አላሰበም ነበር። ነገር ግን ሩታ የሰው ፍቅር ስላላት ደረሰች፣ ወጣች፣ አልሐምድላ ለዚህ ደረሰች ማለት ነው። ነገር ግን ሩታ ጥቅም ባያገኝባት እንዱ ኦሬንስ ራሱ እንደ ማንኛውም ሴቶች እንደዚህ ዝም ብለው ምናምን መጡ ሄዱ ብትባል እውነቴ ነው እምላችሁ ሩታን ዞር ብሎ አያየትም። በዚህ አስተያየት ማለት ነው። አሁን ግን የሚከታተላት ለምን እንደሆነ ታውቃላችሁ? ስለምትወደድ፣ ስለምትደነቅ ከሱ ጋር ስትመጣ ደግሞ ዩቱቡ ስለሚንቀሳቀስ እና ጥቅም ብቻ ነው የሚፈልገው ከሩታው ማለት ነው። እኔ እንደሚሰማኝ ማለት ነው። አላውቅም። አንድ ወንድ ጥቅም ካልፈለገ ሚስቱን በዚህ ናክል አያደርግም። ለውሽ የሚተብሎ ሂጂና፣ ሚስቴን አማክሪ፣ ከአማከርሽ በኋላ እኔ ያገባሻለሁ ከአንቺ እወልዳለሁ፣ በቃ አትሂጂብኝ፣ የኔ ቆንጆ አፈቀርኩሽ እኮ ሊላት እኮ የቀረው ነገር የለም ማለት ነው። እና ይሄ ምን አይነት ነው? እስቲ ሩታን ቻት ከምታረጉ ሩታን ዝቅ ከፍ ከምታረጉ ትላንትና አላያችሁም እንዴ ሄርሚላ እኔ ወድሃለሁ ኮ አፈቅርሃለሁ ማለት እኮ ነው የቀረባት ማለት ነው። ባለትዳር ወንድ እንዴት ተደርጎ ነው የሚወደደው? እንዴት ተደርጎ ነው ከባለትዳር ወንድ ስትለያይ